ጀልባ ጀልባል አልቻለችም፣ ማበሉ ከብዷ ተወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ከስብቁ ትደርሽል ልደውልልሽ እንጂ እኔን ያስቢው አላቀም። እናቴ ባህር ግን ጨካኝ ነው። ላደርግልሽ ያሰቁት ስላደርግልሽ ባህሩ ሊወጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው አላማ ነበራቸው። እኔ ግን የአንቺን ደስታ ማየት ነበር። አለማዬ ይቅርታ በቃ። እናቴ የጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጠጠትን ነው። መርዶ የኔ ሲነገርሽ አደራሽን፣ አደራሽን እናቴ ካለ ህመም፣ ህመም ላይ እንዳትወድቂ። አንድ ጊዜ እድል የጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በጋቻው በይ እናቴ፣ በእኔ እንዳታዘኝ አንድ ይጃለው ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም። ያሰብነው ብዙ ነበር። ሆኖም ግን ተስፋ ማሳያ በርካቶች ሐዘናቸውን እየገለጹ ነው። ከሰሞኑ በርካቶችን ባስደነገጠው አሳዛኝ ክስተት መርዶ መነገር ተጀምሯል። ጀልባዎች ሰጥመው ከመቶ ሰማኒያ በላይ ኢትዮጵያውያን ደብዛቸው መጥፋታቸው በተነገረበት አሳዛኝ ክስተት ቤተሰብና ዘመድ መርዶ ተረድተዋል። ዝርዝር መረጃውን እናደርሳለን። ገብቶ ተይዞ ከተመለሰ በኋላ በህጋዊ መንገድ ሳውዲ አረቢያ ልግባ እንኳን ቢል መግባት አይችልም ለምን አሻራ አለበትም ሰላም እና አሁን የላኩልሽ ሌኮሽ ና ቁጥር አረብ ናት ባለፈፎ ዚያ ስራ ሄዳባት ነበር ከዛ ልክ ወራን ከሞለች በኋላ ሁለት በነዶል በነዶል ነው ይሄን ዋጭ ቪታሚን ብላ ሰጠችኝ አለች ያንን ከዋጠች በኋላ ው ባፍንጫ ዋደም ይወጣል፣ ባፍንጫ ዋደም ይወጣል። አውጥተው ከዛ ኢሻራ ላይ ጥለዋት፣ ከዛ አንስቼ አሁን ሐኪም ቤት ገብታለች። ምስተሽፈተል ሰልማን ዱያት አለው እና ደግሞ ከዛ በኋላ ደግሞ መልሳ ደላላዋ ሌላ ልጅ ትልካለች። ደላላዊት እና ሴትዮዋ ይተዋወቃሉ። ከዛ ደግሞ መልሳ ሌላ ልጅ ስትልክ ያችንም ደግሞ ምን እንደሰጣ አይታወቅም። ልጅቱ አሁን ሞታለች። እና ውሰዱ እያለች ነው ሴትዮዋ ማለት ነው። እባክሽ በየቦታው ትደውላለች፣ ተወስዳለች። ግን ምን እንደምሰጣቸው አላውቅም። አሁን ኛ በቃ ሰውነቱ ድልክ ብሎ አብጣለች። ምንድን ነው የሰጡች ስላት፣ ቁርሴን እየበላሁ ነበር ቪታሚን ብላ ሰጠች። ከይና እኔም

እዚያ ክእዚያ ሰላም አለይኩም ወራትላ በረከታዩ እንዴት ነሽ? ሰላም ነው? አማን ነው ወይ? ሁሉ ሰላም እና አሁን ላኩልሽ ሎኬሽን እና ቁጥር አረብ ናት። ባለፈው ፎዜ ስራ ሄዳባት ነበር እዛ። ልክ ወራን ከሞለች በኋላ ሁለት፣ በነዶል ነው ይህን ዋጭ ቪታሚን ብላ ሰጠችኝ አለች። ያንን ከዋጠች በኋላ ይኸው በአፍ በአፍንጫዋ ደም ይወጣል። አውጥተው ከዛ ኢሻራ ላይ ጥለዋት፣ ከዛ አንስቼ አሁን ሐኪም ቤት ገብታለች። ውስተሽ በተል ሰልማ አንዱ እያታለው እና ደግሞ ከዛ በኋላ ደግሞ መልሳ ደላለዋ ሌላ ልጅ ትልካለች። ደላላዊትና ሴትዮዋ ይተዋወቃሉ። ከዛ ደግሞ መልሳ ሌላ ልጅ ስትልክ ያችንም ደግሞ ምን እንደሰጡ አይታወቅም። ልጅቱ አሁን ሞታለች፣ እና ውሰዱ እያለች ነው ሴትዮዋ ማለት ነው ባክሽ በየቦታው ቦታው ትደውላለች፣ ተወስዳለች። ግን ምን እንደምሰጣቸው አላቅም። አሁን የኛ በቃ ሰውነቱ ልክ ብሎ አብጣለች። ምንድነው የሰጡች ስላት ቁርሴን እየበላህ ነበር ቪታሚን ብላ ሰጠች። ህረት ሙድና የተከበራችሁ ያዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዘት ረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ነገር መተናል። ባህር ላይ እንግዲህ ወገኖቻችን አልቀዋል። ራያ ባዘን ተውጣለች። መሬር ሐዘን ገጥሟታል። እንግዲህ ከአንድ ሺ በላይ የሚሆኑ ያለቁት በአጠቃላይ እስካሁን በዚህ ዓመት ብቻ የኢትዮጵያ ራያ ልጆች እንደሆኑ እየተነገሩ ነው። በአጠቃላይ እና በጣም ያሳዝናል። ነብሴ ማር ለቤተሰብ መጽናናትን ያድልልን። ግን የኢትዮጵያ ደላሎች ምን እየሰራችሁ ምን እያረጋችሁ እንደሆነ አላቅም። እግዚአብሔር የስራችሁን ይስጣችሁነት እንደዚህ ተማሪዎች ህጻናትን እያመጣችሁ እንግዲህ እንደዚህ እየተጫወታችሁ በእነሱ ነፍስ እናንተ የምትነገዱት ሰው እየሸጣችሁ ህጻናት ከትምህርት ቤት እያታለላችሁ ካልሆነ ቦታ ከቤተሰብ ሰርተች ትከፍ ያለሽ እያላችሁ የአሳ እራት አድርጋችኋል እግዚአብሔር ብድራችሁን ይክፈል በሰማይ ሌላ ምንም አይባልም በጣም ያሳዝናል መቼ ነው ይሄ ነገር የሚያቆመው መቼ ነው በጣም ልብ ሰባሪ ነው አላቅም ብቻ እውነት በጣም ያማል እና የሚጮህ ቆይ እኔ የምለው በባህር ላይ እየመጡ ለሚያልቁት ወገኖቻችን ብሬክስ አበሻዊ ብቻ ነው ስንቶች አላችሁ ተከታይ ያላችሁ ለምን እናንተ ሳጩሁም ለነዚህ እውነት ብሬክስ ብቻ ነው ድምጽ እየሆነ እያለቀሰ እያነባ ሁሉ የሚዘግበው ማለት ነው ሌሎች አትዘግቡም ድምጽ አትሆኗቸውም ቢያንስ እንኳን እንዲቆም የኢትዮጵያ መንግስት ስደትን ህገ ወጥን በዛ በኩል በደንብ ቁጥጥር ቢያደርግ ደላሎች ላይ ደላሎችን እሳሳለፋችሁ ብሰጡ በእንደዚህ አይነት ሰፈር ውስጥ መንደር ውስጥ አንድ ሰው በህገ ወጣ ከተባለ ወላጅን ሳይቀር ይህን ነገር አንዱ ለአንዱ እየጠቆመ ምን አለ ቢያስ ይዙ ማለት ነው። እውነት ያማል። በጣም ነው የሚያመው። በጣም ነው የሚያሳዝነው። እንግዲህ ራያ በዚህ መልክ እያነባች ነው። ፋሲጋን እነሱ አሉ አሉም በእንባ በለቅሶ ነው። በልጆቻቸው መርዶ ተነግረዋል። እንዲሁም ደግሞ ለእናቱ የጻፈው ደብዳቤ ያንዱ ልጅ ደግሞ መግቢያ ላይ እንዳዳመጣችሁት በጣም ያሳዝናል። በምትናወጥበት ሰዓት ላይ እንግዲህ ደብዳቤ ጽፎ ከልብስ ውስጥ ተገኝተዋል፣ ማለት ነው። እውነት ያማል። መታወቂያቸው ምናቸው ተበትኖ ደብዳቤ ጻፉት፣ የተለያዩ ነገሮች ተገኝተዋል። ቅስም ይሰብራል፣ ያማል በጣም እውነት። ይሄ ነገር መቼ ነው የሚቆመው? መቼ ነው ይሄ ህገወጥ ስደት የሚቆመው? አለቀ ወጣቱ ማለት ነው። በጣም ያማል። በተለይ በራያ በኩል ነው። በወጣቱም አይፈረድም። ኑሮ ውድ ነው። ጦርነት እሳት ነው። እንዳያችሁት ምን ይሆን በባህር እጄ በሞትን ብድንም ብሎ ነው። እዚህ ጋር ደግሞ መግቢያ ላይ የምታዋት እች ልጅ ማለት ነው እንግዲህ ሳውዲ አረቢያ ያላችሁ ሰዎች ባካችሁ መድኃኒት እያሉ መድኃኒቶቻችሁ ይሰጧችሁ እንዳትውጡ። አንዷ ልጅ እንደሰማችሁት ሞታለች። አንዷ ደግሞ እንግዲህ ህው ሰውነቷ በአብጦ ሆስፒታል ነው ያለችው እና ሴትዮዋ እየወሰደች መድኃኒት እያለች ትሰጣችኋለች አሉ ደላሏ። መያዝ አለባት። ምን እየተደረጉ ነው እነዚህ ልጆች? ኑ ሬሳችሁን አንሱ ሞታለች ብላለች። ልታሰራ ወስዳ ማለት ነው የድፍረቷ ድፍረትና መድኃኒት ቪታሚል ብለው የራስ ምታት ብለው ቢሰጧችሁም አትዋጡ፣ እባካችሁ ማለት ነው። እና ይሄ መረጃ በጣም በስፋት እየተዟዟረ ነው፣ ግን አሁን ብሬክ ስጋ ስላገኘሁት ነው ከታማኝ ና ፈርቻ ያልሰራሁበትም ነበረ። እባካችሁ ተጠንቀቁ። መዳን ቤት ያላችሁ ሰዎች ቢያማችሁም ሌላ ነገር ውሰዱ እንጂ በፍጹም እናንተ ከመዳም ተቀብላችሁ መድኃኒት እንዳትወስዱ። እባካችሁ ራሳችሁን ጠብቁ። በጣም ያሳዝናል። እውነት ቅስም የሚሰብር ነገር ነው ማለት ነው። ያማል አላቅም ብቻ በጣም ነው የሚያመው እንግዲህ ኪኒኑ ይሄ ነው ከመስር የመጣ ነው ነው የሚባለው እች ሶንቷ ባብጦ ሆስፒታል ገብታለች ባፍ ባፍንጫዋ ደም እየወጣ ነው አንዷ ደግሞ ሞታለች ማለት ነው ኪኒኑን ከወሰዱ በኋላ ነው ይህን መድኃኒት እንዳትጠቀሙ በጣም ያሳዝናል በአረበኛም አረቦችም እያስተላለፉ ነው እና ብቻ አላቅም እውነት ሰው ተጨካክንናል እግዚአብሄር እግዚአብሔር ይድረስልን እና ለማንኛውም ቀመሞች ዬ ማለት ነው መድኃኒት ብለው ቢሰጧችሁ ከታመማችሁ እንዳትወስዱ፣ ሐኪም ቤት ሂዱ ታከሙ። አለዛ ስራውን ጥላችሁ ውጡ፣ መድኃኒት እየተባለ ህይወታችሁ እንዲያልፍ። እንግዲህ አሁን አስክሬኗን ኗንሱ የተባለ ነው። ማንም ያነሳ የትኛው ሰው ነው? አዋቶ የአንዷን አስክሬንችም ከሞትና ከመዳን አንድና አንድ ውስጥ ነው። አባብጣለች በአፏን በአፍንጫዋም ደም ይወጣል፣ እንደምታዩት ሆስፒታል ተኝታለች። እችኛይቱ አንድ ሴት ናት። እንግዲህ አንድ ሴት ቤት ሴትዮዋ መያዝ የለባትም ወይ? አንድ መዳም ናት መጀመሪያ ች ነበረች። ሄደች እቺ ታማ በአፍ በአፍንጫ ደም ወጣ፣ ሆስፒታል ገባች። ያቺኛይቱ ደግሞ ህይወቷ አለፈ። ሁለተኛዋ ከዚህ ቀጥላ ሄደች። እንዴ አንድ ሰው እንደዚህ አይነት ነገር እያደረገ መድኃኒት እያለች እየሰጠች እቺ ሴት መያዝ የለባትም ወይ? እንዴት ሳታ መለክቱም እቺ ሴት እኮ መያዝ አለባት። ለሀኪሞችም ሰጠት አለባት እና እንግዲህ ይሄ መድኃኒት ከእስራኤል ነው። እስራኤል ለመስር የላከችው መድኃኒት ነው እያሉ ነው አረቦቹ የዘገቡ ያሉት። ብቻ ለማንኛውም ራሳችሁን ጠብቁ። እግዚአብሔር ከእንደዚህ አይነት አደጋ ይጠብቀን። መድኃኔ ዓለም በጣም ያሳዝናል። የኢትዮጵያን ሞት የውሻ ሞት ሆኗል ወገኖቼ በየቦታው በቃ ረከሰን። እግዚኦ ማረነ ክርስቶስ። እውነት በጣም እናሳዝናለን፣ ተጨካከንን። በቃ እኛ እንደ አውሬ ነው የተቆጠር ነው ማለት ነው። የትም ቦታ ህይወታችን ቢያልፍ እንኳን ማንም ለማንም አይጠንትን አይለንም። ብቻ ያሳዝናል። በባህር የሚያልቁት እያሉ እንደዚህ ደግሞ እርስ በርስ መጨካከን በመዳን ቤት ጥንቃቄ እንድታደርጉ ነው። ሁላችሁም ሰላማችሁ ይብዛ፣ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ። እኔም ጉንፋን ይዞኛል፣ ድምፅ የተቀየረው ለዛ ነው። ሰላማችሁ ይብዛ። በጣም ያሳዝናል። ነፍስ ይማር።